እኔ የተባረክ ውበት ይነግራለው ትንሽ እኔ በመጀመሪያ በወላይታ አስራዘጠኝ አስራዘጠኝ ሀያ ወንጌል በገባበት ጊዜ አባበ ዋንዳሮ ጌታን ተቀበሉ ከሳቸው ጋር ጎዳነ ገትሶ ገለሶ ጮራሞ ቀበደ ቦቶሩ ዱቡሾ አንደርግ ዳያሳ ደሰ ዳያሳ ዋንዳሮ ደባራ ኢማማ ፑካሬ ፖሻ ኢማማ ማምት ያላበው የሚባሉ አስር ሰዎች ብቻ በወለይታ ምድር ጌታን ተቀበሉ። ተቀብለው በዚህ እያሉ ለጠቅላላ ወለይታ ወንጌልን ለመዳረስ መድኒት ሆኑ። እኔ የነ አባባ ዋንዳሮ እግራቸውን እያጠብኩ እያጠብኩ አደኩ። ከዚያ ባሻገር አባባ ዋንዳሮን እስከ ሶስት ቀን ድረስ ለሶስት ዓመት ድረስ ለምኛቸው፣ እስከ ገዛ ቤቴ ድረስ ወሰድኳቸው። በቤቴ እስከ ሳምንት ድረስ ቆዩ፣ አብረን ቆየን። እኔ ደቀ መዝሙርታቸው ነበርኩ። አባቶችን አገለግላለሁ። እንደ እግዚአብሔር ቃል ልቤን ሁል ጊዜ ለክርስቶስ አዘጋጃለሁ። ለዓላማዊ ነገር፣ ለሰይጣናዊ ነገር፣ ለስጋዊ ነገር ልቤ በፍጹም ወደዚያ መንገድ ዘንብልም ዘንበል ብሎም አያስብም። ስለምን በልጅነቴ ብዙን ጊዜ የዮሴፍን ሕይወት አጠናለሁ። ዮሴፍ ከዝሙት ሸሸ ይላል ቃሉ። ከዚያ የተነሳ እግዚአብሔር ወንድ ያልደፈረችዋን የሌሊቱ ከተማ ሴት ልጅ አስናትን ምስት አድርጎ ሰጠው። እግዚአብሔር ለመልካሙ መልካም ነው ለክፉ ክፉ ነው ለመልካሙ ጴጥሮስ መንጋን እንዲጠብቅ የመንጋዎችን አደራ ተረከብ ይላል ለክፉ አናንያ ታንቆ እንዲሞት ገመድን ጎተው የእስረት ገመድ ጎተው ወደ ቤተ ክርስቲያን ያመጡትን ገመድ ይሰጠዋል ስለዚህ እግዚአብሔር ለመልካሞቹ መልካም ነውና አሁን ምን ይላል ሰው ለሰው ፊት ያያል፣ እኔ ልብን አያለሁ ኩላሊትን እመረምራለሁ የሚል እግዚአብሔር አሜን። በዓለም ያለውን ነገር ሁሉ በመጠቃለል ልቡ ከኔ ጋር ለሆነ ሰው ይሰጣለሁ ይላል። ለተማረው አይልም፣ በተለያየ ጉዳይ የካበተው አይልም፣ ለጥበበኛ አይልም፣ ለሞኙም አይልም። ማንም ይሁን ምድሪቱን በምድሪቱ ፊት ያሉትን ሰዎችንና እንስሶችን በታላቅ ኃይሌና በተዘረጋችው ክንዴ ፈጥር ያለው ያን ሁሉ በመጠቃለል ለአይኔ መልካም ለሆነው ሰው ይሰጣለሁ ይላል። ይህ ምን ማለት ነው? ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ተብሎ እንደተጻፈ ሁልጊዜ ልባችንን በቅድስና በንጽህና ያለ ኃጢአት ያለ ክፉ ነገር እግዚአብሔር ከማይወደው ነገር እየራቅን እግዚአብሔርን በማምሰል እንድንኖር ነው። እግዚአብሔር ይህንን ያስተማሪ